መጽሐፈ ዕዝራ ምዕራፍ አራት የይሁዳና የብንያምን ጠላቶች ምርኮኞቹ ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ። ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሦር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሰዋለንና እንደ እናንተም እንፈልገዋለንና ከእናንተ ጋር እንስራ አሏቸው። ዘሩባቤልና ኢያሱም የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቄሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው። የምድሩም ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበር፣ እንዳይሰሩም አስፈራሯቸው። ምክራቸውንም ያፈርሱ ዘንድ በፋርሱ ንጉሥ በቄሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳሪዎስ መንግሥት ድረስ መካሪዎችን ገዙባቸው። በአርጤክስስም መንግሥት በመንግሥቱም በመጀመሪያ ዘመን በይሁዳና በኢየሩሳሌም በሚኖሩ ላይ የክስ ነገር ጻፉ። በአርጤክስስ ዘመን ቢሽላም፣ ሚትራዲጡ፣ ጣብኤል ተባባሪዎቹም ለፋርስ ንጉሥ ለአርጤክስስ ጻፉ። ደብዳቤውም በሶሪያ ፊደልና በሶሪያ ቋንቋ ተጽፎ ነበር። አዛዡ ሬሁም፣ ፀሐፊውም ሲምሳይ በኢየሩሳሌም ላይ ለንጉሱ ለአርጤክስስ እንዲህ የሚል ደብዳቤ ጻፉ። አዛዡ ሬሁም፣ ጸሐፊውም ሲምሳይ የቀሩትም ተባባሪዎቻቸው ዲናውያን፣ አፈርሳትካውያን፣ ጠርፈላውያን፣ አፈርሳውያን፣ አርካውያን፣ ባቢሎናውያን፣ ሱስናካውያን፣ ውያን፣ ኤላማውያን ታላቁና ኃይለኛው አስናፈር ያፈለሳቸው በሰማሪያና በወንዝ ማዶ ያኖራቸው የቀሩትም አሕዛብ ደብዳቤውን ጻፉ። ለንጉሡ ለአርጤክስስ የላኩት የደብዳቤ ግልባጭ ይህ ነው። በወንዝ ማዶ ያሉት ሰዎች ባሪያዎችህ አሁንም ካንተ ዘንድ የወጡ አይሁድ ወደ እኛ ወደ ኢየሩሳሌም እንደመጡ ንጉሡ ይወቅ። አመፀኛይቱንና እጅግም የከፋችቱን ከተማ ይሰራሉ፣ ቅጥሯንም ያድሳሉ፣ መሰረቷንም ጠገኑ። አሁንም ይህች ከተማ የተሰራች እንደሆነ ቅጥሯም የታደሰ እንደሆነ ግብርና ቀረጥ መጥንም እንዳይሰጡ የንጉሡን ገቢው እንዲጎድል ንጉሡ ይወቅ። የንጉሡንም ጨው እንበላለንና ንጉሡንም ሲያቃልሉት ማየት አይገባንምና ስለዚህ ልከን ለንጉሡ አስታውቀናል። በአባቶችህ ታሪክ በመጽሐፍ ምርመራ ይደረግ፤ በዚያም በታሪክ መጽሐፍ ይህች ከተማ ዓመፀኛ እንደሆነች ነገሥታትንና አውራጃዎችንም እንደ ጎዳች ከጥንቱም ሽፍትነት በእርሷ እንደተጀመረ ታገኛለህ ታውቃለህም። ስለዚህ ይህች ከተማ ፈርሳ ነበር። ይህችም ከተማ የተሠራች እንደሆነ ቅጥሯም የታደሰ እንደሆነ በወንዝ ማዶ ክፍል እንደሌለ ለንጉሱ እናስታውቃለን። ንጉሱም ለአዛዡ ለሬሁም ለጸሐፊውም ለሲምሳይ በሰማሪያና በወንዝ ማዶም ለተቀመጡ ለቀሩት ተባባሪዎቻቸው እንዲህ የሚለው መልስ ላከ። ሰላም። አሁንም ወደ እኛ የላካችሁት ደብዳቤ በፊትህ ተርጉሞ ተነበበ። እኔም አዝዣለሁ ተመረመረም። ይህችም ከተማ ከጥንት ጀምራ በነገስታት ላይ አመፀኛ እንደነበረች በእርሷም አመፅና ሽፍትነት እንደተደረገ ተገኘ። በኢየሩሳሌምም እጅግ ኃያላን ነገስታት ነበሩ፣ በወንዝም ማዶ ያለውን አገር ሁሉ ይገዙ ነበር፣ ግብርንና ቀረጥን መጥንንም ይቀበሉ ነበር። አሁንም እነዚህ ሰዎች ስራውን እንዲተዉ እኔም እስካዝ ድረስ ይህች ከተማ እንዳትሰራ ትእዛዝ ስጡ። ቸልም እንዳትሉ ተጠንቀቁ። ለነገስታቱ ጉዳትና ጥፋት እየበዛ ስለምን ይሄዳል? የንጉሱም የአርጤክስስ ደብዳቤ ግልባጭ በሪሆም እና በጸሐፊው በሲምሳይ በተባባሪዎቻቸውን ፊት በተነበበ ጊዜ ፈጥነው ወደ ኢየሩሳሌም ወደ አይሁድ ሄዱ። በግድ እና በኃይልም አስተዋቸው። በዚያን ጊዜም በኢየሩሳሌም ያለው የእግዚአብሔር ቤት ሥራ ቀረ። እስከ ፋርስም ንጉሥ እስከ ዳሪዮስ መንግሥት እስከ ሁለተኛው ዓመት ድረስ ተጓጎለ። መጽሐፈ ዕዝራ ምዕራፍ አምስት ነቢያቱም ሀጌና የአዶ ልጅ ዘካርያስ በይሁዳና በኢየሩሳሌም ለነበሩ አይሁድ በእስራኤል አምላክ ስም ትንቢት ተናገሩላቸው። በዛን ጊዜም የሰላትያል ልጅ ዘሩባቤል፣ የኢዮሴዴቅም ልጅ እያሱ ተነስተው በኢየሩሳሌም ያለውን የእግዚአብሔርን ቤት መስራት ጀመሩ። የሚያግዟቸውም የእግዚአብሔር ነቢያት ከእነርሱ ጋር ነበሩ። በዚያም ዘመን በወንዝ ማዶ የነበረው ገዢ ተንትናይ ደግሞ ሰተርቡዝናይ፣ ተባባሪዎቻቸውም ወደ እነርሱ መጥተው ይህን ቤት ትሰሩ ዘንድ ይህንኑም ቅጥር ታድሱ ዘንድ ያዘዛችሁ ማን ነው? አሏቸው። ደግሞ ይህን ስራ የሚሰሩት ሰዎች ስም ማን ነው ብለው ጠየቋቸው። የአምላካቸውም አይን ግን በአይሁድ ሽማግሌዎች ላይ ነበረ። ይህም ነገር ወደ ዳርዮስ እስኪደርስ ድረስ፣ መልሱም በደብዳቤ እስኪመጣ ድረስ አልከለከሏቸውም። በወንዙ ማዶ ገዢ የነበረው ተንትናይ ደግሞ ሰተር ቡዝናይ ተባባሪዎቹም በወንዙ ማዶ የነበሩት አፈር ስካውያን ወደ ንጉሱ ወደ ዳሪዎስ የላኩት የደብዳቤው ግልባጭ ይህ ነበረ። እንዲህም የሚል ደብዳቤ ላኩለት። ለንጉሱ ለዳሪዎስ ሙሉ ሰላም ይሁን። ወደ ይሁዳ አገር ወደ ታላቁም አምላክ ቤት እንደ ሄድን ንጉሱ ይወቅ። እርሱም በትልቅ ድንጋይ ተሰራ፣ በቅጥሩም ውስጥ እንጨት ተደረገ። ያም ሥራ በትጋት ይሰራል። በእጃቸውም ይከናወናል። እነዚያን ሽማግሌዎች ይህን ቤት ይሰሩ ዘንድ ይህንስ ቅጥር ታድሱ ዘንድ ያዘዛችሁ ማን ነው ብለን ጠየቅናቸው። ደግሞም እናስታውቅህ ዘንድ በእነርሱም ያሉትን ሹሞች ስም እንድንጽፍልህ ዘንድ ስማቸውን ጠየቅን። እንደዚህም ብለው መለሱልን፣ እኛ የሰማይና የምድር አምላክ ባሪያዎች ነን። ከብዙም ዘመን ጀምሮ ተሰርቶ የነበረውን ታላቁም የእስራኤል ንጉሥ ሰርቶ የፈጸመውን ቤት እንሰራለን። አባቶቻችንም የሰማይን አምላክ ካስቆጡ በኋላ በከለዳዊው በባቢሎን ንጉሥ ከደነጾር እጅ አሳልፎ ሰጣቸው እርሱም ይህን ቤት አፈረሰ፣ ህዝቡንም ወደ ባቢሎን አፈለሰ። ነገር ግን በባቢሎን ንጉሥ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ ይህን የእግዚአብሔርን ቤት ይሰሩ ዘንድ አዘዘ። ናቡከደነጾርም በኢየሩሳሌም ከነበረው መቅደስ የወሰደውን ወደ ባቢሎን መቅደስ ያፈለሰውን የእግዚአብሔርን ቤት የወርቅንና የብርን ዕቃ ንጉሡ ቂሮስ ከባቢሎን መቅደስ አውጥቶ ተሳብሳር ለተባለው ለሹሙ ሰጠውና፣ ይህን ዕቃ ይዘህ ሂድ በኢየሩሳሌምም ባለው መቅደስ አኖረው፣ የእግዚአብሔርን ቤት በስፍራው ይሰራ አለው። በዚያ ጊዜም ይህ ተሳብሳር መጣ፣ በኢየሩሳሌምም ያለውን የእግዚአብሔርን ቤት መሰረተ። ከዚያም ጊዜ ጀምሮ እስከ ዛሬ ድረስ እየተሰራ አልተጨረሰም። አሁንም ይህ ነገር በንጉሱ አይን መልካም ቢሆን ይህ የእግዚአብሔር ቤት በኢየሩሳሌም ይሰራ ዘንድ ከንጉሱ ከቂሮስ ታዞ እንደሆነ በባቢሎን ባለው በንጉሱ ቤተ መዛግብት ይመርመር። ስለዚህም ነገር ንጉሱ ፈቃዱን ይላክልን። መጽሐፈ ዕዝራ ምዕራፍ 6 በዛ ጊዜም ንጉሱ ዳሪዎስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። በሜዶን አውራጃ ባለው አህምታ በሚባል ከተማ በንጉሱ ቤት ውስጥ አንድ ጥቅልል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሱ በቂሮስ በመጀመሪያው ዓመት ንጉሱ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መስዋዕት የሚቀርብበት ቦታ፣ ይህ ቤት ይሰራ፣ በጽኑም ይመስረት። ቁመቱ ስድሳ ክንድ ወርዱም ስድሳ ክንድ ይሁን። በሦስት ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ፣ ወጪውም ከንጉሱ ቤት ይሰጥ። ናቡከደነጾርም በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ፣ በኢየሩሳሌምም ወዳለው መቅደስ ወደ ስፍራው ይወሰድ፣ በእግዚአብሔር ቤት ይኑር። አሁንም አንተ በወንዝ ማዶ ያለው የአገሩ ገዢ ተንተናይ ደግሞም ሰተር ቡዝናይ፣ በወንዝ ማዶም ያሉ ተባባሪዎቻችሁ አፈርስካውያን፣ ከዚያ ራቁ። ይህም የእግዚአብሔር ቤት ይሰራ ዘንድ ተዉ። አይሁድም አለቃና የአይሁድ ሽማግሌዎች ይህን የእግዚአብሔርን ቤት በስፍራው ይሰሩ ዘንድ ተዋቸው። ይህን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር ከሚመጣው ግብር ከንጉሡ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጧቸው፣ ስራም እንዳታስፈቷቸው አዝዣለሁ። ለሰማይ አምላክ ለሚቃጠል መሥዋዕት የሚያስፈልገውን ወይፈኖችና አውራ በጎች፣ ጠቦቶችም በኢየሩሳሌምም እንዳሉ እንደ ካህናቱ ቃል ስንዴና ጨው፣ የወይን ጠጅና ዘይት ዕለት ዕለት ያለማቋረጥ ስጧቸው። ይኸውም ለሰማይ አምላክ ጣፋጭ ሽቶ የሆነውን መሥዋዕት ያቀርቡ ዘንድ ለንጉሥ እና ለልጆቹም ዕድሜ ይጸልዩ ዘንድ ነው። ይህንም ትእዛዝ የሚለውጥ ሁሉ ምሰሶ ከቤቱ ተነቅሎ እርሱ ይሰቀልበት፣ ቤቱም የጉድፍ መጣያ ይደረግ ብዬ ያዝዣለሁ። ስሙንም በዚያ ያኖረው አምላክ ይህን ይለውጡ ዘንድ፣ በኢየሩሳሌም ያለውን የእግዚአብሔርን ቤት ያፈርሱ ዘንድ እጃቸውን የሚዘረጉትን ነገስታትና አሕዛብ ሁሉ ያጥፋ። እኔ ዳሪዎስ ይህን አዝዣለሁ፣ በትጋት ይፈጸም። ንጉሱም ዳሪዮስ እንደላከው ቃል በዚያን ጊዜ በወንዝ ማዶ ያለ ገዢ ተንተናይ ደግሞም ሰተርቡዝናይ ተባባሪዎቻቸውም እንዲሁም ተክተው አደረጉ። የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ፣ ተከናወነላቸውም። እንደ እስራኤል አምላክ ትእዛዝ፣ እንደ ፋርስም ነገስታት እንደ ቂሮስና እንደ ዳሪዎስ እንደ አርጤክስስም ትእዛዝ ሰርተው ፈጸሙ። ይህም ቤት በንጉሱ በዳሪዎስ መንግስት በስድስተኛው ዓመት አዳር በሚባል ወር በሦስተኛውም ቀን ተፈጸመ። የእስራኤልም ልጆች ካህናትና ሌዋውያን የቀሩትን ምርኮኞች የዚህን የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። በዚህም በእግዚአብሔር ቤት ቅዳሴ መቶ ወይፈኖች እና ሁለት መቶ አውራ በጎች አራት መቶም ጠቦቶች አቀረቡ። ስለ ኃጢአትም መስዋዕት እንደ እስራኤል ነገዶች ቁጥር ለእስራኤል ሁሉ 12 አውራ ፍየሎች አቀረቡ። በኢየሩሳሌም ባለው በእግዚአብሔር አገልግሎት ላይ ካህናቱን በየማዕረጋቸው ሌዋውያኑም በየክፍላቸው አቆሙ። ምርኮኞቹም በመጀመሪያው ወር በዐሥራ አራተኛው ቀን ፋሲካውን አደረጉ። ካህናቱና ሌዋውያኑም አንድ ሆነው ነጽተው ነበር፣ ሁሉም ንጹሐን ነበሩ። ለምርኮኞቹም ሁሉ ለወንድሞቻቸውም ለካህናቱም ለራሳቸውም ፋሲካውን አረዱ። ከምርኮም ተመልሰው የመጡት የእስራኤል ልጆች የእስራኤልንም አምላክ እግዚአብሔርን ይፈልጉ ዘንድ ራሳቸውን ከምድር አሕዛብ እርኩሰት ለይተው ወደ እነርሱ መጥተው የነበሩ ሁሉ በሉ። እግዚአብሔር ደስ አሰኝቷቸዋልና የእስራኤልንም አምላክ የእግዚአብሔርን ቤት ለመሥራት እጃቸውን ያጸና ዘንድ የአሦርን ንጉሥ ልብ ወደ እነርሱ መልሷልና የቂጣውን በዓል ሰባት ቀን በደስታ አደረጉ።